እንግዲህ ጋይሶች ወደ ፊዬና ግቢ ገብተናል። እንደሆነ ብዙ እንደበደልኩሽ ትፋቴ ገብቶኝ ነው። እነ ታረቂ ያልኩሽ መቼም በአጋጣሚ መሳሳት ቢኖረም ያለፍነው መርሳት ቸ ሰላም ዲናችሁ ወደ ዩቲዩብ ቤተሰቦች እስኪ ዛሬ ብቼን መጥቻለሁ ማለት ትናንት የሁላችሁንም ኮመንት እያነበብኩት ነበር እና ሁላችሁም በሚባል ደረጃ በቃ በጣም ደብሯችሁ ነበር እና አላቅም። እስኪ ፊዮናንም በጣም ሳላስከፋት አልቅርም ና እያረኩት ያለሁት ነገር ምናምን ልክ ይሁን አይሁን አላቅም፣ ግን በቃ ጀስት ቃል እዚህ ስለመጣች እሷን ብቻ ማድረግ ስለማልችል ቤተሰቦቿም እዚህ ስላልሆኑ እሷን ብቻ ማድረግ ስለማልችል ነበረ እስከዛሬ ማብራኝ እንድትቆይ የፈለግኩትና ብቻ ግን እስኪ ፊዬናን በጣም ተናዳብኛለች። ዛሬ እስኪ እሷን እንጂ ይቅርታ ለመጠየቅ ሞክር ማለት ትቀበለኛ ትቀበለኝ አላውቅም። ግን ብቻ ግን ይቅርታ እንድታደርግልኝ ብቻ ልንገራት እና ሄኒ እንዲዘጋጅ ነግሬዋለሁ። ሄኒም አብሮኝ እንዲሄድ ሄኖክ ሄኖክ አልጨረስክም እና የተቀበለኝ አትቀበለኝ አላቅም፣ ግን ይቅርታ ማለት ፈልጋለሁ እሷንና፣ ና፣ ይቅርታማ ማለት አለብህ። ምንም መፍራት ያስፈልገው፣ ያው ብዙ በደል ደርሶባታል፣ ባንተና በዛ ጨርቁስ ዳቢሎስ ባለ ወደ ዘይር። አሁን እሷ የት ነው ያለችው? ተኝታለች። እሷ የት የት? እዚህ። ኦኬ፣ ለማንኛውም ጋይስ ዛሬ ይሄ ልጅ በደንብ ነው ይቅርታ እኔ እንደነገርኩ እኔ እንደነገርኩ ገብቷላ። ጥምጥም ፊውል ፊዬ በጣም ይቅርታ ልጥፍ ማለት ነው። ብዙ ጊዜ እንትን ነው እግዚአብሔር ነው። እንደ ከባድ የሆነ ይቅርታ ነው ማቅረብ ያለበት እና እስኪ ብቻ ይኸው ትቀበለኝ አትቀበለኝ አላቅም፣ ግን በጣም ይቅርታ ማለት ስለምፈልግ ይህን ጠርቸው እንግዲህ እንቢ ካለችኝ፣ ይህን እንደ ሽማግሌ ሊሆነው እንዲያስታርቅ እንዲጠሩት ሽማግሌ አይ ማለቴ ልታስታርቅ ሽማግሌና እንደዛ ችግር የለውም። ምንም አታስብ። እና ጋይስ በቃ አብራችሁ ቆይ፣ ይመቻችሁ። መኪናችን መቱ። ጋይሶች ጉዟችንን ጀምረናል ጀምረናል። ይሄድ ነው በይዙ ጥግ ለጥግ ነን ታውቃላችኋል። አረ፣ በጣም በስማም ፊዬና ግን ይሁን ላርቀት ምን ይገን እግዚአብሔር፣ ምን ያህል ምን ያህል ብትወደድ ነው እንደዚህ በየቅ ነው። ኬት እንደምትመጣ ብትበያት ማለት ነው። አንተ እሷን እንደዚህ ታስቀይማታለህ፣ ይሁላ መስዋዕት እየከፈለች ደግሞ ይቅርታ አላታ እንደም ይሄዳ ኤሪናት እና እስቲ ብቻ እንትን እንገዛላት። አለ አበባ እንገዛላት። አዎ አበባ አበባ ማ ግድ ነው እና ኬክም ስለምትወድ ኬክ እንገዛላታለን። የአንዳንድ ቦታ እናት የሆነ ቦታ ላይ ታቆሚልናለች። ይልናለች ታቆሚ ይልናለች፣ ካፌ ቦታ። እሺ ካፌ ስታገኝ ታቆሚልናለች። ናጋይሶች እስቲ እና ደስ ይለኛል። መግባት ነው ያለብህ፣ ልንገራት ማለት ፍራች ፈርታ ፈርቺሽን ማለት በጣም ነው እና ትንሽ ቆይተን ነው እንደሱ አይ ቲንክ ነው። አብራችሁ ቆዩ። እንግዲህ ጋይሶች ሚኪ አበባ እና ኬክ ሊገዛ ወርዷል። እስቲ እግዚአብሔር። እኔ ያው ዋናው ሚና እኔ ነኝ የምጫወተው፣ ምክንያቱም የእሷ ጸባይ ከባድ ነው። ልጁ ላይ በጣም ተናዳበታለች እና እንግዲህ እኔ እግሯ ላይ ወድቄም ቢሆን ማስታረቅ ነው የምፈልገው፣ እና ያቺ ሰላቢ እዚህ ነገር ውስጥ እንድትገባም አልፈልግም። ከዚህ በኋላ ትንሽ ምክንያት ነው የምትፈልገው ፊዬና ስለዚህ እንግዲህ እግዚአብሔር ይርዳን ነው የምለው። ሚኪ ምን ነው? በጣም ቆየ ግን። የት እዴ መጣሽ እንዴ? እኔኮ ከዛ እያየሁ ነበር እኮ ኋላ ነው እንዴ መጣው። እኔኮ ፊት ለፊት እዛ ነበር እንዴ። መጀመሪያ እንትን ያል ወደቀ ወደቀ። ችግር የለም፣ ችግር የለም። እንደዚህ ይሰካል። እረ ይዞ አሉ ኬክ እና ምግብ እኮ ለኔ ነው መስጠት ያለባችሁ። ናቴ እስቲ እስቲ አንዴ ያሳያችሁ አበቦን ወይ ያበባው ጽጌረዳን እሺ ብቻና ጋይስ በቃ እንዴ እና እንግዲህ እግዚአብሔር ከኛ ጋር ይሁን። አትፍራተ ቆፍጣን አባ ስለምትወድ አይታረግ እንዴ ኬክም ትወዳለች። እንበሉ አለን አብረን። ለማንኛውም ጋይሶች፣ እናንተም ጸሎታችሁ አብረው ይሁን። እንወዳችኋለን ጋይሶች። እንዴ ይመቻችሁ እንግዲህ ጋይሶች፣ ወደ ፊዮና ግቢ ገብተናል። በስማ ይሄ ግቢ አይደለም፣ ቤተ መንግስት ነው። እንዴት ነው አራጫ መደርኩ? ቀዩ እንትኑ ወደዛ አድርገው። ይህ ታይ ወደዛ ቀዩ ነገር ወደዛ ነው መታየት ያለበት። ጊቢያቸው ቤተ መንግስት በለው። ታየው፣ ፓርኩ እና መሰግናለን። አብሽር አብሽር አብሽር። በቃ ቤቢዬ በቃ ለማንኛውም አብረን እንግባ። እንግዲህ ጋይሶች እየውጣ ነው። እንግዲህ ጋይሶች ደረጃው ግን

አረ ፊዬ እንደው እንደው በመድኃኒዓለም፣ ፊዬ እንደው በፍቅራችን፣ ፊዬ ተይ፣ ሚኪ በእና በእናትሽ ፊዬ እንደው ፊዬ በናትሽ ጊዜ እንኳን ችግር ማይዘው በዚ አጋጣሚ እኔም ብቻ አይደለም በጣም ብዙ ሰው አስቀይመሃል። እንጂ እነሱ ነው ይቅርታ አብያቸው ነው የመጡት። ልዛ ምንም ይቅርታ፣ እኔ እንጃ አላውቅም። እኔ ደግሞ በጣም የሰው ልጅ ማለት ምን አለ መሰለህ፣ ስሜቱን ከጎዳኸው በኋላ ይቅርታ ምንም እንትን አይለውም። በቃ ይቅርታ ማለት ጓደኝነታችንን ያስቀጥለዋል እንጂ ያኔ በቃ ያስደበርከኝን የጎዳኸውን ስሜቴን አያክም። አልገባም። የጥፋተኝነት ስሜት ስለተሰማኝ ነው ለዚህ የመጡት። እኔ እያልኩ ያለሁት ስም ገብቶኛል። ያ ነገር ጥፋት ማንም አይደለሁም። ባይ ዘ ወይ ማለት ማንም አይደለሁም። ይቅርታ ይቅርታ አድርግልህም፣ ግን በጣም ደብሮኛል ነው የምልህ። አዝኜብሃለሁ ከአንተ በቃ የማልጠብቀውን ነገር ነው በቃ እሺ፣ ልጅቷ ነው እንጂ ያው ትቼ ቤተሰቦቿ እዚህ አይደሉም። አትንጭ አይደለም ምን አለ መሰለህ፣ ሰው ስትሆኑ ማለት ነው። አሁን ሄኖክና ሚኪን ስትዋወቃቸው ሚኪ ጓደኛዬ ነው። ሄኖክን አምጥቶ አስተዋወቀኝ ሚኪ አይደለም ሚኪ ሄኖክን በሚያከብረው ልክ ነው እንጂ ሄኖክን የማከብረው እንትና በቃ ሚኪ እሱን ዲስሬስፔክት የሚያደርገው ከሆነ ዲስሬስፔክት አደርገዋለሁ። ሚኪ ሄኖክን የሚያከብረው ከሆነ ደግሞ አከብረዋለሁ። ገባህ? ሄኖክ ልክ እና እሱ የሚያደርገው ነገር ነው። በጣም አዝናናል። ከቤት ጭራሽ አስወጣታችን እናንተ እኔ እኮ እግዚአብሔርን በጣም ይዘሽ ነውእግዚአብሔርያቃልቺ እኔ ታቂ ማዘር ካየችው እናደዳል።

ከእናንተ መራቅ ይሻላል። ይህ ኮምፎርት ሊሆን አይችልም፣ እና ቁጭ ብዬ ስታስደብሩኝ ያ ሁሉ ነገር ሲፈጠር ዝም ብዬ ላያችሁ ሰው እኮ ከዚህ በኋላ ነገር እንዳይፈጠር ከሆነዋል ለዚህ ደስ መት ይቅርታ አልጥቅሽ የፈለጉት እኔ አላምንህም ማለት በቃ ነገሮች የሚበላሹ ይመስለኛል። ድጋሚ ሄደች ነው ወይ? ስትሄድ ተቀየርክ አይደል ንገረኝ። ሄደች አልሄደችም? ቤት ናት። ምንም መብት ነው። የፈለግከውን ነገር ማድረግ እስቲል መብት ነው፣ ግን እኔን ዲስሪስፔክት ማድረግ መብት አደለም። አልፈቅድም። ገባ? ከዚህ በላይ እንዲህ ሰው ታዲያ ለምን ተናደደ? ያዩታል እኮ የእኛን ቪዲዮ። ሚኪ ለምን ተናደደ ሰው? እሺ ይሄን መልስልኝ። እኔም እየተረዳችሁኝ አይደለም? በቃ ባጭሩ ለዛ ነው። ማለቴ በቃ ልጅ ነው። እኔ አንደርስታንድ አድርጌላችኋለሁ። ተንከባከባችሁት ጭራሽ ነው። ሌላ ነገር ያላት እኮ ነው ያስመሰላችሁት። ኖ በእርግጥ ይመስላል። ግን አሁን ምን አለመሰለ በቃ አሁን ሁሉም እዚህ ጋር ኮመንት ላይ ምናምን የተረዱት ሌላ ነገር መኖር እኮ አይደለም። ጭራሽ እኮ ልጅቷ እኔ ቤት ተረፍ ብያ አለው። ሚኪ ግን ይኸውልህ ለሰው አንተ እሷን ቤተሰቤ፣ ጓደኞቼ ማክበር አለብሽ ገባህ? ነገና ትክብት መጣ እንደዚህ ልታረጋት ነው። ይሄኛው ጥፋቴ ምንድን ነው? አልተረዳችሁኝም ስላልክ ነው ማስረዳ አንቺ መጀመሪያ ቀን እሷ ላይ ስታሪ ይባላት የነበረው ነገር ልክ አልነበረም አይደል? የመጣች ሰዓት እሷስ እሷስ አስታውሳለሁ። ድንገር ቪዲዮም አለ። ባይዘው እኮ አለ ቪዲዮም ስለ አዎ። ምንድነው ሴት አይደለሽ እንዴ ምናምን። እስከ ዛሬ እኔ ምን እንደምሰራ ቤት ውስጥ ታውቃለህ። ይሄ እሺ፣ እሷ ጫው ቡና አስተቀረው ላልክናት አናዳይ ነበር። ተናድጄ ነው ደግሞ ፈን የሚያደርግ ነው። እሷ ግን ይህ ንቀት ነው ያወራችኝ። ገባሁ። እሺ እሱን ተው ልብስ ጣቢ ስትሉኝ እኔ በጣም አዝኛለሁ እኮ በቃ ግን እንዳያስታውቅብኝ ለማድረግ ሞከብ ሞከርኩ በጣም ተናድጄ አለው እኮ ቪዲዮ ልንቀርጽ ነው ስትሉኝ አቀየርን እና እኛ እናጥበው አለን። ሌላ ከሆነ እኛ ልናጥበው ነበር። እናንተ ቪዲዮ ልትሰሩ እንደሆነ ስናቅ ቤት ከሆናችሁ ጠውት ብለን ወጣን። አለቀኝ።

እቺ እውነተኛዋ መጣች። ነ መጣች። እነዚያ ለፕራንክ ነው ሲባል ሰማሁ። እሺ አልኩ። አሁን አለቀ። አታራዝመውም። እንድትሄድ አደርጋታለሁ። አታርጋት። እኔ ሁለተኛ እናንተ ቤት አልመጣም ግን እኔን ዲስሪስፔክት ድጋሜ ካልከኝ፣ በቃ ቤት ውስጥ አንቺ ሳትኖሪ እየደበረ ነው አለቀ። እኔ በገ እየደበረ ነው ነው ስናለቀ አንቺ ሳትኖሪ ቤት ውስጥ ነው ስታስከፋኝ ነው፣ ይሄንን ማሰብ የነበረብህ አይ ለዛ ከሆነ ፊ የመጣሁት እዚህ ድረስ። ስለዚህ በቃ አንቺን ቤት ውስጥ ሳታሽ እየደበረ ነው አለ። እና ደግሞ አብረን ቪዲዮ ምናምን ሳንሰራ ስንቀርም በጣም እያስጠላኝ ነው። ስለዚህ ብቻ አይደለም ያልከኝ እንግዲህ አለ ሌላ ይ ገራ ምንድን ነው እኔ ሄኖክ ያስቀኛል በጣም ገባ። እኔን ማንም መብት የለውም በቃ ከመሬት ተነስቶ ገባ፣ አይደለም? እናቴ እንዴት ሆና እንዳሳደገችኝ ማንም ሰው እንዲናገረኝ በዚህ ነገር ከዚህ በኋላ ድጋሚ ባይፈጠር ይሻላል። ቢኮዝ እኔም ለመፍጠር እንኳን ብታስቡ እኔ ሸሻቸዋለሁ። በቃ ገባ። ምንም እኮ

ይቅርታ አደረግልሃለሁ። እኔ የምፈልገው ማለት ምን እንደሆነች ቢነግረኝ ማለት ምን እንደሆነች ምን እንደሆነች ማለት ማለት ግራ ገባኝ። ይሄ ነው ክስቲያን ተባልም ስላችሁ ነበሩ እሱ ወንድሜ ምናምን ስለሆነ ብቻ ምሳሌ እንዲህ ይሄ ጥያቄ ከራሱ መምጣት ያለበት ስለዚህ ስለ ቃል ማንነቷ ምን ስንት ሰሩ እንደነበረ ምናምን እስኪ አስረዳት። ማና እኮ አሁንም ቅድም ስልሽ የነበር ከልጅቷ ጋር ምንም ዓይነት ነገር የለኝም፣ ኃላፊነት ስላለብኝ ነው። አብራኝነት እቆያለሁ እኮ ነው፣ አለቀ። ለእዛ ነበረ እንዲህ በደምብ ስታኮርሽኝ ነው አሁን የነበረው አውቄያለሁ። እና ብዙ እንደበደልኩሽ ትፋቴ ገብቶኝ ነው እንታረቅ ያልኩሽ። መቼም ባጋጣሚ መሳሳት ቢኖረም ያለፍነው መርሳት አቸካክን ግድ የለም፣ ግድ የለም፣ ግድ የለም። ፍቅር ፈቃሪ ካለ የማይሆነው የለም። አረ እንዴት፣ አረ እንዴት ልታገስ እምባ ከቀንድቤ ከጉንጭ ሄኖክ

የእሱን ይቅርታ ስለተቀበች በጣም ማመሰግኑ፣ ፊዬና አመሰግናለሁ። ይህንንም ሰማሁ። ሄዶም ቀኒቅ በጣም ነው የምወደው። በጣም ነው ሞድሽ። እግዚአብሔርን ፊ ጥሩ እህቴ ናት። አንተ ያቺ ጀኔ ቤት ስገባ ነገ አስወጣት። እኔ ማንንም ሰው ማየት አል እኔ እሷን ማየት አልፈልግም። ሲጀመር ማለት ለምን መርዝ አንሰጣትም በምግብ አርገን እና እንደውም ይሄ በል፣ እንዲህ ቤተሰቦች ደበሯቸዋል። የምር ቂም እኔ እኮ ቂም የእኔ ፍቅሮች ኢንትሮ ግን አለው የኔ ፍቅሮች የኔ ውዶች ይቅርታ አድርጎላቸው እናንተም ባለማወቅ ነው ያስከፉኝ። በጣም ባለማወቅ ነው እኔ ይቅርታ አድርጌላቸዋለሁ። እግዚአብሔር ደግሞ ይቅር ባይ ልቦችን ይወዳል። ትክክለኛ ቃል ያወራችሁ እና ይቅርታ አድርጓለት እንደው ይሄን ደስታ እንደው በዚህ በሶስት ቀን በአራት ቀን አመቻችተን እንደው ብዙም ያራቀ ከአዲስ አበባ ትንሽ ኪሎ ኔክስት በጣም አሪፍ ካምፋየር ምናምን እያዘጋጀ በቃ ጥሩ ጊዜ ማሳለፍ ነው የምፈልገው ነው ለራሴ። እንሄዳለን ምግብ ደርሳችኋል። ግን ይቅርታ ሳጠይቃችሁ ጥግ ለጥግና ብያችኋ ነበር ቅድም። እኔ በጣም ነው ያሳዘኝ ይሄ ሁላ ኪሎሜትር ከጫፍ እስከ ጫፍ ተውት እኮ ሌላውን። ሰዓት አንድ ሰዓት ተኩል ነው ሉዝ የማደርገው ከህይወቴ ላይ ነበር በጣም ሰ ከዚህ በኋላ ከፊላ ዩትዋች ነው መልሰን እንቀጥላለን። ገይስ እና በጣም ነው ምንወዳችሁ እናንተንም እዚሁ በጣም ይቅርታ ማለት እፈልጋለሁ። ማለቴ ሁላችሁንም ኮመንታችሁን ቅድም እንዳልኳቸው አንብቤ ነበረ። ይቅርታ አርጉለት እኔ ካልኳቸው ይቅርታ አድርገ እና ይቅርታውን ተቀበሉትና ያው እንደዛ የሚቀርታ ጌሱላ አቃሉ ከልባቹ እንዳለሆን አቃሉ እስቲ በዚህ አስቴት ያሉት ጥሩ ነገር አለ እና ጌስ በጣም በጣም ሶሪ ሁለተኛ እንደዚህ አይነት ስህተት ደግሞ ያልሰራ ማለት ነው በእርግጥ እኔም ስላልታወቀኝ ነው ጥፋት መሆኑንና እና ኔክስት ከከተማ አልነጣ ነው አልነጣ ነው ማለት ነው ለምን እንትን አንሄድም አዳማ ወይም እኔ የምፈልገው ምን አይነት ቦታ እንደሆነ ታውቂያለሽ ውሃ ዳር ይሄ አሸዋ ምናምን ያለበት፣ እሱ ኢትዮጵያ የለም። አለ ምንድን ነው ላንጋኖ ነው ምናምን። ላንጋኖ በጣም ደስ ይላል። አዳር ምናምን እንደም ስፖንሰሩ ይሄን ነው የሚሆነው

እኔም ባንድ እግዚአብሔር ስላችሁ፣ ዩቲዩብ እኔ እሰራለሁ ኖርማል ቀለል አድርጌ ነበር፣ ግን እንደዚህ እንደምታስቡልኝ እና እንደምትወዱኝ አላውቅም ነበር። ማርያምን እና እኔም በጣም ወዳችኋለሁ ምናምን አይዘወይ፣ እዚህ ሀገር ውስጥ የሚያሉትም እንዳለ ሆኖ በውጭ ሀገር አተ ራሱ ያሉ በጣም ነው የሚወዱት። ወይ እኔ በጣም አየሁኝ በጣም እንደምትወዱኝ እና እኔም በጣም ወዳችኋለሁ። እሺ፣ እንዳከበራችሁኝ ፈጣሪ አክብራችሁ፣ ሰላም ሁሉ፣ እንወዳችኋለን ባይ